ሰላም ጤና ይስጥልን። ይህ ፋኖ ደይሊ ኒውስ ነው። ደርማች ተመልካቾቻችን በመላው አለሙናቸው የመረጃ ሰዓታችንን በመጠበቅ የሚዲያችንን መረጃዎች ስለምታደምጡን እጅግ አድርገን እናመሰግናለን። ፋኖ ደይሊ ኒውስ ለተለያዩ ጊዜያት ተቋርጦ የቆየ ሲሆን ከዛሬ ጀምሮ እንደዚህ አዳዲስና ተከታታይነት ያላቸው ወጥነት ያላቸው መረጃዎችን ወደ እናንተ አይንና ጆሮ የምናደርስ ይሆናል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳናቸው አበይት መረጃዎችን ዋና ዋናዎቹን እናስተዋወቃችሁና በዝርዝር እየነገርናችሁ ቆይታ እናደርጋለን እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። በራያ አማራ ትግል ትልቅ አስተዋጽኦ እያበረከቱ ወይዘሮ ግምጃ ጫነህ ማረፋቸው ተሰምቷል። ወይዘሮ ግምጃ ጫኔ በአማራ የህሉና ትግል ላይ ከፍተኛ አበርክቶ ሲያደርጉ የነበሩ ከ208 ዓ.ም በፊት ጀምሮ በጉል ተቀጣጥሎ በነበረው የራያ አማራ ትግል ወቅት ከፍተኛ እውቅናን ያገኙ ታጋይ ሴት ነበሩ። በዝርዝር የምንመለከተው ጉዳያችን ነው። የመከላከያ ሰራዊቱ የአማራ ክልልን አስረክብ ይወጣለሁ ማለቱን ተከትሎ የክልሉ የጸጥታ ኃይሎች ደግሞ ፍርሃት አይሎባቸዋል። እርስ በርስ ፍጥጫም ነግሷል። የመከላከያ ሰራዊቱ ከወጣ ብቻችንን የፋኖን እንቅስቃሴ መመከት አንችልም የሚል ተቃውሞ እያሰሙ ነው የሚገኙት። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። ወደ ሌላኛው ወደ ጎንደር እናቀናለን። በጎንደር ለአምስተኛ ተከታታይ ቀናት የዘለቀው አውደ ግንባር አሁንም በቋራና በአካባቢው ተጠናክሮ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮረም ዛሬ ድል መቀዳጀቱ ተሰምቷል። በዝርዝር እናስደምጣችኋለን። በጎጃም የተለያዩ አውደ ግንባሮች ተካሂደው በርካታ እድሎች ተመዝግበዋል። በባህር ዳር ዛሬ ከፍተኛ ፍጥጫ ይሎ መዋሉን የተሰማ የአገዛዙ ኃይል በከተማይቱ ከፍተኛ ከባድ መሳሪያ እየታጠቁ ወታደሮችን ጭምር ስምሪት በመስጠት የሴፍቲኔት ተጠቃሚዎችና ቤተ ክርስቲያን ለመሳም የወጡ አዛውንት እናቶችን በማስገደድ ወደ ምክክር ኮሚሽን ስብሰባ ለማስገባትና የአገዛዙን ስርዓት የሚደግፍ ሰልፍ ለማድረግ እንቅስቃሴ ማድረጉ ተሰምቷል። ፋኖም የቦምብ ጥቃት ደርሰዋል እንመለከተዋለን። ወደ አድማጭ ተመልካቾቻችን ቀደም ሲል እየነገርናቸውን አበይት ጉዳዮች በዝርዝር እየነገርናቸው ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ የምናደርገውን ዝርዝር መረጃ ነው የምናገራችሁ። ውድ አድማሽ ተመልካቾቻችን በራያ የአማራ ትግል ትልቅ አስተዋጽኦ እያበረከቱት ወይዘሮ ግምጃ ጫነይ ማረፋቸው ተሰምቷል። ከ2008 ዓ.ም በፊት ጀምሮ በጉል ተቀጣጥሎ በነበረው በራያ አማራ ትግል ህዝቡ ማንነቱን እንዲያስከብር በመቀስቀስ ሰልፎችን በማስተባበር የወያኔ አገዛዝ አጋዚ ኮማንዶዎችን ጭምር ፊት ለፊት በመጋፈጥ ትልቅ አስተዋጽኦ እያበረከቱት ወይዘሮ ግምጃ ጫነይ በሚኖሩበት ሰሜን ወሎ ዞን ራያ ለማጣ ከተማ ህይወታቸው ማለፉ ተሰምቷል። ወይዘሮ ግምጃ ባደረባቸው ምክንያት ህክምና ሲረዱ ቆይተው ከሁለት ቀናት በፊት ህይወታቸው አልፏል። ስርዓተ ቀብራቸውም በራያ አላማጣ ከተማ በደብረ መድኃኒት ኢየሱስ ቤተ ክርስቲያን ስለመፈጸሙም የመረጃ ምንጮቹን ዋቢ በማድረግ የዘገበው መረብ ሚዲያ ነው። ወይዘሮ ግምጃ ጫኔ እርሳቸው ከሚያደርጉት ከፍተኛ የሆነ የህልውናና የማንነት ተጋድሎ በተጨማሪ ወጣቶች መሳቸውን በማየት ትልቅ ወኔና ሞራል እንዲሰንቁ በማድረግ ትግሉንም ከፊት በመምራት ከፍተኛ አስተዋጽኦ ሲያደርጉ የነበሩ እናት ማለት ናቸው። ይህም ለአማራ ህዝብ የተከፈለ ትልቅ መስዋዕትነት ሆኖም የሚመዘገብ ይሆናል። በዚሁ በአማራ ክልል ስለተነሳው ከፍተኛ ውጥረት መረጃ ነው የምንሸጋገረው። መከላከያ ሰራዊቱ ክልሉን አስረክቦ ወደ ቀድሞ ካምፑ ይገባል፣ ክልሉን የክልሉ ጸጥታ ኃይል ይረከባል ብሏል የመከላከያ ሰራዊት ከፍተኛ ወታደራዊ አመራሮች። ይህንን ተከትሎ መከላከያ ሰራዊት የክልሉ ጸጥታ ኃይል ጋር በመቀናጀት በድሮና በሌሎች ከባድ የጦር መሳሪያዎች ታግዞ ክልሉን መቆጣጠርና የፋኖ እንቅስቃሴን መግታት ያልቻለውን እኛ ብቻችንን በምን አቅማችን እንችለዋለን ሲሉ የአማራ ክልል የጸጥታ መዋቅር ከፍተኛ ምራሮች እየገለጹ ነው የሚገኙት በቃን ሽን ትና መወሰድ እያለም ባለው መከላከያ ሰራዊትና አባካችሁ ጥላችሁ እኛ አትወጡ እያለው ባለው በአዴን መካከል ውጥረቱ አይሏል። ለተከታታይ ጊዜ የአብይ አህመድ ወታደሮች ክልሉን ለክልሉ ጸጥታ ኃይሎች አስረክበው ወደ ፌዴራል መንግስት ካምፓቸው ይሰበሰባሉ የሚሉ መረጃዎች መውጣት የጀመሩት አሁን ሳይሆን በርካታ ወራትን አስቆጥሯል። ምናልባትም አንድ ዓመት ጊዜ ውስጥ እነዚህ መረጃዎች ሲወጡ ይደመጣሉ። ይሁንና ግን የክልሉ ጸጥታ ኃይሎች አሁንም አቅማቸው የፋኖን ክንድ መቋቋም የሚችል አይነት አይደለም። በተደጋጋሚም የአድማ ብተናም የፖሊስና የሚልሻ ኃይል በተለያዩ አካባቢዎች እየተመረቁ ቢሆንም አሁን ላይ ግን ፋኖ የደረሰበትን ደረጃ መቋቋም የሚችሉ አይደሉም። ከክልሉ ጸጥታ ኃይል ባሻገር የመከላከያ ሰራዊት ነኝ የሚለው እንኳን በእግር ሜካናይዝድና በአየር ላይ ሰው አልባ ድሮኖችን እና ወታደር ሄሊኮፕተሮችን እየተጠቀመ ጥቃት ለመሰንዘር ቢፈልግም የፋኖን ክንድ ግን ማግኘት አልቻለም። ፋኖ ቀጠናውን እያሰፋ የተለያዩ ወታደራዊ ስልጠናዎችን እየሰጠ በመሳሪያ በትጥቅም በሰው ኃይሉም ራሱን እያደረጀ አሁን ላይ በምስራቅ አፍሪካ ተገዳዳሪ ከሆኑና የሀይለ ሚዛኑን ያስጠብቃል ከሚባል ወታደራዊ ኃይል ውስጥ ቀዳሚው በመሆን እየተሰለፈ ነው የሚገኘው። ከሀገር ውስጥ እስከ ዓለም አቀፍ ሚዲያዎችም ትኩረት አድርገው ዘገባዎችን እየሰሩለት ይገኛሉ። በቅርቡ እንኳን በወሎ ቀጠና በመምጣት አንድ የውጭ ሀገር ጋዜጠኛ የፋኖን እንቅስቃሴ የሚመለከት ዘገባ ለማውጣት ስራዎችን ሲያከናውን የሚያሳዩ መረጃዎች በአማራ ፋኖ ብሔራዊ ኃይል የወሎ ቀጠና የህዝብ ግንኙነት መምሪያ በኩል ፎቶዎች መለቀቃቸው የሚታወስ ነው። በጎጃም ቀጠናም እንደዚሁ በተደጋጋሚ የተለያዩ የውጭ ሀገር ሚዲያዎችን በመግባት የፋኖን እንቅስቃሴም ትኩረት አድርገው እየሰሩት ይገኛሉ። የአሜሪካ ኤምባሲ በቅርቡ በአዲስ አበባ በሚገኘው የኤምባሲው በኩል ባወጣው መግለጫም በኩልም የፋኖ እንቅስቃሴም የደረሰበትን ደረጃ የሚያመላክት መሆኑና መንግስት በራሱ ዜጎች ላይ የሚፈጽመውን የድሮን ጥቃት እንዲያቆምና ፋኖም ወደ ሰላምና ድርድር ሂደት እንዲመጡ የሚል መልእክት ማስተላለፋቸው የሚታወስ ነው። ይህ ባለበት ሁኔታ ነው እንግዲህ የመከላከያ ሰራዊቱ ክልሉን አስረክቦ ወደ ቀድሞ ካምፖ ይገባል፣ ክልሉንም የክልሉ ጸጥታ ኃይሎች ይረከባሉ የሚል ድምዳሜ ላይ የደረሱት የመከላከያ አመራሮቹ በክልሉ የጸጥታ ኃይል በኩልም መከላከያ ሰራዊት የክልሉ ጸጥታ ኃይል ጋር በመቀናጀት በድሮና በሌሎች ከባባድ የጦር መሳሪያዎች ያስታግዞ ክልሉን መቆጣጠር የተሳነው የአገዛዙ ኃይል እያለ እኛ ብቻችንን እንዴት መቆጣጠር እንችላለን? የሚል ሙግት በማንሳትም አሁን ላይ እርስ በርስ ተፋጠው ነው የሚገኙት። ይህ ባለበት ሁኔታ በዛሬው ዕለት በባህር ዳር ከፍተኛ ፍጥጫ አይሎ ውሏል። በክልል ርዕሰ መዲና ባህር ዳር የአገዛዙ ኃይል ከፍተኛ መሳሪያ የተሸከሙ ወታደሮችን በከተማዋ በማሰማራት ወደ ቤተ ክርስቲያን የሚሄዱ እናቶችን፣ ወደ ስራ ገበታቸው የሚያቀኑ የመንግስት ሰራተኞችንና እንደዚሁ በየመንገዱ የሚያገኛቸውን ሰዎች በማስገደድ የብልጽግናን ስርዓት የሚደግፍ ሰልፍ አደረጉ የሚል ፕሮፓጋንዳ ለመንዛት እንቅስቃሴ አድርጎ ነበር ይሁንና የፋኑ ኃይሎች በተለያዩ ቀበሌዎች በፈጸሟቸው የቦምብ ጥቃቶች ሰልፉን ለመበተን ጥረት ተደርጓል። ከዚህ የተረፉትም ደግሞ የሀገራዊ ምክክር ኮሚሽን ከሃይማኖት ተቋማት ጉባኤ ጋር በባህር ዳር የሚያደርገውን ስብሰባ ለመካፈል የወጡ ሰልፈኞች በሚልም የክልሉ አፈቀላጤ የሆነው የአማራ ሚዲያ ኮርፖሬሽንም እንደዚሁ በማብራት ስር ገጹ ያጋራውን ፎቶ ለመመልከት ተችሏል። ብዙዎቹ ሴቶችና ወደ ቤተክርስቲያን ለመሄድ ነጠላ ያጣፉ እንስት መሆናቸው ተመላክቷል። ሌሎቹ ደግሞ ወደ ስራ ገበታቸው ሊያቀኑ ሲሉ በአገዛዙ ኃይል በግዳጅ ወደ ሰልፉ እንዲቀላቀሉ የተደረጉ ሰዎች ስለመሆናቸው ለማየት ተችሏል። በክልሉ ያሉት እንቅስቃሴዎች አምጠናክረው ቀጥለው በባህር ዳር ዙሪያና በአካባቢው አመራፋን ነው። አንደኛ ክፍለ ጦር የባህር ዳር ብርጌድና ሌሎችን ብርጌዶች እያደረጓቸው ባሉ እንቅስቃሴዎች ከፍተኛ ውጥረት አንዣቧል። በትላንትና እለትም አንደኛ ክፍለ ጦር የዛሬውን ሰላማዊ ሰልፍ ብሎ አገዛዙ የጠራውን ጥሪ ተከትሎ ማስጠንቀቂያ ማውጣቱ ይታወሳል። አገዛዙ ኃይል በሚያደርጋቸው ማንኛውም ሁነቶች ላይ የሚሳተፍ ሰው ህይወታቸውን በሰው ለአማራ ህዝብ ትግል አጥንትና ደማቸውን በከሰከሱ ዜጎች ላይ እንደመሳለቅ ነው። ስለዚህ ከአገዛዙ ኃይል ጋር ተሰልፎ የሚገኝ ማንኛውም ሰው ላይ እርምጃ ይወሰዳል ሲል ማስጠንቀቂያ ማውጣቱ ይታወሳል። ወዳማሽ ተመልካቾቻችን፣ በዛሬው ወደ ሌላኛው መረጃችን ነው የምንሸጋግረው። በጎንደር ለተከታታይ አምስት ቀናትና ከዚያ በላይ በርካታ ወደ ግንባሮች እየተካሄዱ በድል ታጅበው እንደቀጠሉ ናቸው። በዛሬው ዕለትም በእነዚሁ አካባቢዎች እንደዚሁ የሚደረገው ትንቅንቅ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮርም ደጃዝማች ኮርም ጭምር በተለያዩ ቀጠናዎች ከፍተኛ ርብርብ እያደረጉ ነው የሚገኘው የመይሳው ካሳ ሁለተኛ ኮርን በተመሳሳይ በቋራና በአካባቢው ከፍተኛ ተጋድሎ በማድረግ ላይ ይገኛል። በትላንትናው ዕለት እንኳን የአብዮ ምራስ ጠባቂ ኃይል አናብስቱ የዳግማዊ ቴዎድሮስ አምስተኛ ኮር ፋኖችን አፍኖ ለመነብሰስ የሚል እቅድ በመንደፍ ከሌሊቱ 8 ሰዓት በመነሳት ከአዲስ ዘመንና ከአጉራባች ከተሞች የሰበሰበውን ግብስ ሳይል መማንቀሳቀስ አስታ ተብሎ በሚጠራው የገጠር ቀበሌ ደፍጦ ያደረ ሲሆን ከጠዋቱ 12 ሰዓት ጀምሮ ደግሞ በ3 አቅጣጫ ዙ 23 ከባድ መሳሪያን ጭምር በመያዝ እንቅስቃሴ ለማድረግ አስቦ ነበር። የቡድን መሳሪያን በመታጠቅ ከፋኖች በፍርጣማ ክንድ ግን ሊያመልጥ አልቻለም። ሁሉም ከፍተኛ ኪሳራን ከሚያስተናግድባት አርኖ ጋር ነው ከተማ አድርጎም በተለምዶ ስሙ ጅራት ተብሎ ከሚጠራው ስትራቴጂካዊ ቦታ ከፍተኛ ምት ያስተናገደ ሲሆን፣ ምቱን መቋቋም ያቃተው የጠላት ኃይልም ተመልሶ አቅጣጫው በመቀየር ደጎማ በተባለ ከተማ ኃይል በመጨመር ወደ ሚካኤል ደብር ለመግባት ቢሞክርም ያሰበውን ግን ማሳካት አልቻለም ተብሏል ውጃው ላይ የዳግማዊ ቴዎድሮስ አምስተኛ ኮር አብራኮች የሆኑት መብረቅ ክፍለጦር በጋሻው ክፍለጦር እንደዚሁም ጥቁር አንበሳ ክፍለ ጦር ፋናይ ውቤ ክፍለ ጦርና የዞ ዛምባ ንጉስ ክፍለ ጦሮችም የተሳተፉ ሲሆን በውጊያው ላይም የበላይነት ተጉናጽፎ ውሏል። በተለይም ልዩ ስሙ ጫማ ከተባለ የገጠር ቀበሌ በወገን ኃይል ፍጹም አንድነትና መና ቤት አየበት ከመሆኑም በላይ በቁጥር አዳጋቸው የሆነ ጠላትም ሞትና ቁስለኛ ተደርጓል። የመራፋኖ ብሔር ኃይል የጎንደር ቀጥና የዳግማዊ ቴዎድሮስ አምስተኛ ከሆኑ እንደዚሁም መብረ ክፍለ ጦር የዘመቻ ዘርፍ ኃላፊ ሆነው አርበኛ አምሳሉ ጋሻውም ውጊያውን ፊትለፊት እየመራ በክብር ስለመስዋቱም ተሰምቷል። ጓዳችን ከአዲስ ዘመን እስከ ጎንደር ከበለሳ እስከ ደንቢያ እንዲሁም ከእብናት እስከ አምባ ጊዮርጊስ ከገደብዬም ድረስ የጥላትን ኃይል ድባቅ እየመታም ከድል አይደል እየደረበ እየመጣ እስከ ዛሬዋ መስዋዕትነት ቀኑ ድረስም ጀግናችን ያስመሰከረ ጓዳችን ነው ጀግነቱን ያስመሰከረም ጓዳችን ነው ብሏል። መረጃውን ያጋራ ሕዝብ ግንኙነት መምሪ ኃላፊው የትግል ጓዶችም የድሽቃው ንጉስ በሚል በጀግነት ስም ይጠሩታል። የጓዳችን አላማ ከግብ ለማድረስ ቃል ገብተናል በማለትም የትግል ጓዶቹ አበክረውም ገልጸዋል። የጠላትን ኃይል በጣም ከፍተኛ ቁጥር ያለው ግትልትል ሰራዊቱን ሞትና ቁስለኛ እንደሆነ ያደረገ ብዙ ወታደራዊ ቁሳቁሶችን ጥሎ የፈረጠጠን የተገደለበትን አስክሬን እንኳን በየጥሻው አዝረክርኮ ግሪያው ጭኝ ብሎ ልዩ ስሙ ኩምብል ተብሎ ከሚጠራው ከፍተኛ ቦታ በእጁ ገደሉን እየቧጠጠ የተሰቀለ ሲሆን ገሚስቱ ጠላት ኃይል ደግሞ አጓት ማፍሰሻ በተባለ ቦታ አድርጎ ከባድ ቁስለኞችን በመያዝ ከቀኑ ስምንት ሰዓት ተኩል ገድማ ወደ አዲስ ዘመን አምርቷል ብለዋል። በመጨረሻም እቅዱን ሚካኤል ደብር ላይ ማሳካት አልሞ የመጣው የጠላት ኃይል ሚካኤል ደብር ላይ ሳይደርስ በጀግኖች ፋናዎች ከፍተኛ በትር ተመቶ የተመለሰ ሲሆን በአናብስት ፋኖች ምሽት የተበሳጨው የአብያርመኒ ኃይልና ኗሪነታቸው ጭማቅ በተባለ የገጠር ቀበሌ እየሆኑ ንጹሐንን እንደዚሁ ስለመጨፍጨፉ ለማወቅ ተችሏል። በተመሳሳይ የአምራፋኖ ሁለተኛ ክፍል ክፍለ ጦር መይሳው ካሳ ክፍለ ጦር አባላት የሆኑት የአድዋ ክፍለ ጦርና በአጎራባች የሚንቀሳቀሰው ሌላኛውም ክፍለ ጦር እንደዚሁ በጋራ በመሆን ከፍተኛ ጀብዶ ፈጽሞ ለአምስተኛ ቀን እያስቆጠረው በአባይዳርና በአካባቢውም ይዞ 23ቱን ሲያወድሙት፣ እንደዚሁም ሌሎች የአገዛዙ ከፍተኛ ወታደራዊ አመራሮችም ጭምር እርምጃ እንደተወሰደባቸውም ተሰምቷል። ውድ አድማሽ ተመልካቾቻችን በጎጃም በጎንደር ያሉት ወታደራዊ እንቅስቃሴዎች እነዚህን ይመስላሉ። በሌላኛው የመረጃ ሰዓታችንም በሁሉም ቀጠናዎች የተፈጸሙ ወታደራዊ እንቅስቃሴዎች ምን እንዳይመስሉ በሌላኛው የመረጃ ሰዓታችን ወደ እናንተ የምናደርስ የሚሆነው። የዛሬው መረጃ በዚህ ተጠናቋል። አብራችን ስለቆያቸው እጅግ አድርገን እናመሰግናለን። ፋኑ ደሌን ሰብስክራይብ እና ላይክ ሸር በማድረግ እንድትተባበሩን አክብሮታዊ ግብዣችን ነው። በያላችሁበት ሰላም እንድትሆኑ ተመኘን።